ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው አቅም ይባል ማሬ ይባላ እኔ ይሁልሽ። ሰይድ መጀመሪያ የተዘጋውን ሱቅ ፌስቡክ ላይ አይቸው በጣም ደሳለኝ እሳ ያልኩ፣ ከዛ ደግሞ ከፍቶ ሲጀምር እሰይ መብሩክ ወንድም ያልኩኝ፣ በሶስተኛ ደግሞ በአስራ አምስት እንደዚህ እንደዚህ ሱቁን መታችሁ ማየት ትችላላችሁ ምናምን ብሎ ሲል ቀጥታ ቅንጭላት የሄደው መሲ ጋር ነው። መሲ ብትኖር በጣም በእርግጠኝነት ከዙሁር ጀምራ እስከ ሌሊቱ ሰዓ ዋሂድ ሰይድ ጎን እንደምትቆም በጣም እርግጠኛ ነበርኩ። ለምን ሰይድና መሲ በጣም ነው የሚዋደዱት ማለት ነው። እህቱ ነች፣ ወንድሟ ነው። እና መሲ በዚህ ሰዓት ስለሌለች እኔ ደግሞ መሲ መተካት ባልችልም ሮጥ ብዬ ሂጄ እችን አበባ ሰጥቼው ወንድሜ እንኳን ደስ አለህ ብዬ ብለው ብዬ አስቤ ነው። በቃ እኔ እንዳዚዛ ሂጅ አለው አበባውን ደግሞ እንደ መሲ አርጌ በራሴ ንያ ማለት ነው፣ በራሴ ንያ። ወላሂ ይሄ የመሲ አበባ አላልኩትም። ለምን ብለው ሞዱን አበላሽበታለሁ ደግሞ ሌሎችም ስላሉ። እኔ ራሴ ብታይ ከአሸሪ አጠገብ ቆምኩኝና ሰያው ልስረቅ እንደ ምናምን ስለው እሷ እየመጣ ይገረጥ ትልብኛለ እየመጣ ይገረጥ ትልብኛለች። እና አበባው ከመሲ እኔ ደግሞ እንዳዚዛነቴ ሂጄ የወንድሜ ሱቅ፣ የሀገሬ ልጅ ጨዋ፣ እሰው ላይ የማይደርስ ክፉ የማይወጣው ገራም፣ እናንተ ቂጣ በልቶ የሚኖር ይመስላችኋል፣ የሚረዳ አይመስላችሁም። ሰይድ ምላሱ ቁጡብ፣ እጁ ሰፊ የሰው ሀቅ የማይነካ ነው። እስካሁን ድረስ የምናውቀው ነገር የግል ጥላቻችሁን የግል ጥላቻ አድርጉት። የግል ነገር ካላችሁ የግል አድርጉት። በዚህ አጋጣሚ ደግሞ በሳይር ላይ ቃልካችሁ እቃችን አልደረሰም ብላችሁ ያላችሁ እህቶች ደረሰኛችሁን ይዛችሁ ምጥጥ ነው። መቼም ወደ ኢትዮጵያ እቃ ሲላክ በደረሰኝ ነው። ስለዚህ ደረሰኛችሁን ያዝ ታደርጉና እምባሴ ያለ ምባሴ ይከሰሳል። እኛም ጋር ከመጣችሁ ደግሞ ሰይድ ይሄንን እቃ ወለደው አምጣው ብለን ማለት እንችላለን። ዝም ብላችሁ ግን ኮሜንት ላይ ቲክቶክ ላይ እነነነነ የምትሉት ከጀርባ ጥያቄ አለው። ለምንድን ነው ለመጀመሪያ አልጨረስኩም አልጨረስኩም። በነገራችን ላይ ባለፈው ከተያዙት እቃዎች ከመንግስት ጋር ተደራድረው ተደራድረው አንደኛ እሱ ነው እቃ ከፍሎ ያስወጣ በሚሊዮን ተከፍሎ እቃ ያወጣ እሱ ነው። በኮንበርሻ ቆው ተሰብስቦ እና ቧሚራም ሸራ አድርገውት አይተናል። የሆነ ክፍያ ያለባችሁ እቃችሁን እያነሳችሁ ውሰዱ ብሏል። ማን ነው የያዘው? መንግስት። እቃው በአንድ ጋ ነበር። ከመንግስት ጋር ተከራከራ ቀጠሮ በቀጠሮ ቀጠሮ ሲባል ተከታትሎ እቃ አስወጥቷል። እቃችሁን የምትፈልጉ እህቶች፣ ስንት እንደሚከፈል አላውቅም፣ ከፍላችሁ እቃችሁን ውሰዱ። አይ በነፃ ስጠን ከሆነ በነፃ የሚሰጥ ነገር የለም። የተፈጠረው እንደዚህ ነው። ስለዚህ እኔ አንዳንድ ጊዜ ለምትጽፉት ኮሜንት እኔ ምንም ማለት አልችልም። ሌላ ጉዳይ ካላችሁ፣ ሌላ ሂሳብ የምታዘጋጁት ካላችሁ ሌላ ሂሳብ ስጉ። የልጆች አባት ነው። እኔ ማውቀው ሁለት ሚስት እንዳለው ነው። ያስተዳድራል። አውሪ ማሪ አውሪ አውሪ ሳቅ ጠፍቷል። ሳቅ ጠፍቷል። እውነት ነው። አታቅ አዎ፣ ሳቅ ጠፍቷል። እውነት ነው። ያቺም ትመጣለች። ቤት ግዙልኝ ነው። ያቺም ትመጣለች ሸገረኝ እንጂ። እሷ አሂዳቢ ነው፣ አገር ገብታብኝ ነው። አሁን ጓደኛ አገኘሁ በሽፍት አንችን ከሰዓት እሷን የጧት አርጌ ስራዬን እሰራለሁ። ነው ስምሽ የሚፈልገው። እንደዚህ በጨዋታ መሀል የአዚዛ እቃ መተዋወቅ አለበት፣ የአዚዛ ስራዎች መተዋወቅ አለባቸው። ጨዋታችን ድምቀት የሚኖረው ሰውዬ ገባ አንድ ሻርብ ገዝቷት ቢሄድ ነገ ጠዋት እኛም እነሱም ደስ ይለናል። ለምን እህታችንን እናግዛለን ማለት ነው። እህታችን እኛ ጋር እንድትጫወት እናመጣታለን ማለት ነው። ቤቱ እንዳይዘጋብን ይሆናል ማለት ነው። የእሷ ቤት ከተዘጋ ምን ብየትም ልንሰባሰብ አንችልም። በየቤቱ ቁልጥ እና እየሄድን ሱሉ ሱሉ እያልን ምልስ ነው የምንለው እንደዚህ እንደፈለግን ገስት ገብተን ማውራት መጫወት አይኖርም። ስትሸጥ ስትደሰት ግን እንችላለን ስለዚህ አንቺ ማስተማሪ ማስተዋወቅ አንቺ እና እኔ ሀዲያ እኮ ቁጥር ላይ መግባት አለብን። አንድ ቁጥር፣ ሁለት ቁጥር ማህበረሰቡን መምረጥ አለበት። ማህበረሰቡ ይሄ ማህበረሰብ በጣም ከባድ ነው ማሬ በጣም ከሰዓት ማን ሊሆንልህ፣ ተጧት ፈርቃማ የሆንልህ የሚለው ማህበረሰቡ ይመርጣል። ቆይ ቆይ፣ በህዝብ ነው ማሪ። ሁለታችሁማ አንድ ላይ መሆን የለባችሁም ሁለታችሁ አንድ ላይ መሆን የለባችሁም። ዘሩ ቀለጠ ነው የምታረጉት ቤቱን። ዘሩ ቀለጠ በቃ

ምክንያቱም እንዳንገፋፋ ማሬ ድንበር እንዳንገፋፋ። ልክ ነው፣ ሰዓታችን እያከበር እንገባለን። ልክ ነው። ጥሩ ሀሳብ እ እስኪ አሁን ሞክሪ፣ እጩ ለመሆን ፋጡማ፣ እስኪ እጩ ለመሆን ማስታወቂያ ስሪና ሞክሪ፣ እስኪ እናዳምተው። አንተ ከበር ሰው ነህ፣ ከበር ሰው ነህ። የኢትዮጵያ ስልክ የት አላት? ኖኪያ ስልክ ጋ አይደለሽም። አሁን ሞክሪው፣ ና። በኖኪያ ጀምረን አሚ ሪያድ ስትመጣ ነው ማስታወቂያ የምሰራው። ሁለቱም አንድ አዚዛት አይቶ እንደሱ ብለሽ አትፈንን፣ እንደዚህ አሁን ልክ አሁን የተወሰነ አስተዋወቂላትና የተወሰነ አስተዋወቂና፣ ቢያንስ አንድ ተተሸጠ እጩ ለመሆንት አሁን አጅብ አስተዋወቂች ውጭ አንድ ከተሸጠ የሆነ ጊፍት ይደረግልሻል። ለማስተዋወቅ ማስተዋወቅ ትችላላችሁ ወይስ አትችሉም? ሞስከሬስኪ እንደ ቆይ ዝም ብሎ አልታወቅም። ስታስተዋውቅ መዘነት አለብሽ። ፀውርሽን ፍሬዛ አሁን ያምርብሻል። ዋናው ንግግሩ ነው። እንዲ ውበትሽ ለባልሽ ሆን እንዳለ ለቤተሰብ ይሁን፣ እኛ ምን ፈልገው ይቺ እጃ ትሞታለሁ አላልሽም

በትልቁ ይቆይ ወንድሜ፣ በጣም አቀጣጠርክ። እንዳታጋጭ ተህዝብ ጋር መታሰብ አለበት። ልብሱ ነው ባህላዊ ልብስ አለ መድኃኒት አለ ቅባቶች አሉ ልብሱ አለ ምናምን። ወይ የት ነው ያለሽ ጅዳ ቦታ ምን?